የሩሲያ የማይቀለበስ የአየር ጥቃት በዩክሬን ወሳኝ ስፍራዎች እንደ ዝናብ እየዘነበ ባለበት ወቅት የምዕራባውያኑ የሚዲያ አውታሮች እንደተለመደው ንጹሐኖች በሩሲያ ድሮኖች ተጨፈጨፉ በማለት ሩሲያ ሆን ብላ ንጹሐንን ኢላማው አድርጋ ጥቃት እንደሰነዘረች አድርገው እየዘገቡ ይገኛሉ። ይህን የሩሲያ እርምጃ ለማደብዘዝም እኚሁ ሚዲያዎች ያልተረጋገጠና እጅግ የተጋነነ ዜና ይዘው ብቅ ብለው ነበር። ለምሳሌ ዩክሬን በክሬሚያ ባሕረ ሰላጤ የሚገኘውን የክሬሚያ ድልድይን በመምታት ከፍተኛ ጥቃት አድርሳለች የሚለው ዘገባቸው አንዱ ማሳያ ነው። በእርግጥ ይህ የክሪምያ ድልድይ ለጥቃት የሚያማልል ወታደራዊ ጠቀሜታ ስላለው የሚሸጥ ርዕስ ሆኖ ቢቀርብ የሚያዋጣ ይሆናል። ድልድዩ በ2018 በሩሲያ ኢንጂነሮች የተገነባ ሲሆን፣ ዋነኛ አገልግሎቱ ደግሞ ሩሲያ በዩክሬን ዘመቻ ወደ ተቆጣጠረችባቸው ግዛቶች ወታደራዊ ቁሳቁሶችን ለማስተላለፍ የሚጠቅም ነው።